ሰላም፣ እንዴት አላችሁ የአዲስ ኢንሳይደር ቤተሰቦች? ለእናንተ ይሆናሉ ያልናቸውን ዕለታዊ መረጃዎቻችንን ይዘን ቀረብን። ከመረጃዎቻችን መካከል ዛሬ ቀኑ ግንቦት 20 ነው። ግንቦት 20 በሕዝብ ተወካዮች ምክር ቤት ከበዓላት ዝርዝር ውስጥ የወጣ ቢሆንም በአንድ ክልል ግን እየተከበረ ይገኛል። በትግራይ ክልል ስለተከበረው ግንቦት 20 የምንላቸው ይኖረናል። ንግድ ባንክ ዝርፊያ ተፈጸመበት መባሉን በተመለከተ መግለጫ አውጥቷል። ንግድ ባንክ የ7 ቢሊዮን ብር ዝርፊያ ተፈጸመ በሚል ይፋ የሆነውን መረጃ በተመለከተ ነው መግለጫ ያወጣው። ለመሆኑ ይህ የሰባት ቢሊዮን ብር ዝርፊያን በተመለከተ ስለወጣው መረጃ ባንኩ ምን አለ? በዝርዝር የምናስደምጣችሁ ይሆናል። ዛሬ የዶላር ምንዛሪ በ10 ወራት ውስጥ 128 በመቶ ገደማ ጭማሪ ያሳየበት ሆኗል። የዶላር ምንዛሪ ከብር የመግዛት አቅም ጋር ሲነጻጸር እያሻቀበ፣ የኢትዮጵያ ብር ደግሞ እየተዳከመ መጥቶ አለ። ይህንንም በተመለከተ በዝርዝር መረጃ ይዘናል። በሌላ በኩል በትግራይ ክልል የኢትዮጵያና የኤርትራ ድንበር አካባቢዎች ላይ ስላለው አዲስ ነገር እንዲሁም እንነግራችኋለን። በአካባቢው ያሉ ነዋሪዎች በማህበራዊ ሚዲያ እየተሰራጨ ያለው ውሸት ነው ሲሉ የኤርትራን ሰራዊት በተመለከተ ዝርዝር መረጃዎችን አጋርተዋል። ይህንንም ወደ እናንተ እናደርሳለን። ውድ ቤተሰቦቻችን እናንተም እስከ መጨረሻው አብራችሁ እንድትሆኑ ለቻናላችን አዲስ የሆናችሁም ሰብስክራይብ እያደረጋችሁ እንድትቀላቀሉን ቪዲዮንም ላይክ በማለት እንድትጀምሩ በአክብሮት ጋበዝን። መልካም ቆይታ ይሆንላችሁም። ንግድ ባንክ የዝርፊያ ሙከራ ተደረገበት። ከሰሞኑ ባንኩ ላይ የ7 ቢሊዮን ዝርፊያ ተፈጸመ በሚል የተሰራጨው መረጃ ባንኩ አስተባብሏል። ባንኩ ባወጣው መግለጫ ግንቦት 19 ቀን 2017 ዓ ም የኢትዮጵያ ሚዲያ አገልግሎት በተሰኘ የዜና ማሰራጫ እንደ ሰበር ዜና የተላለፈ መልእክት ባንካችን እንደተዘረፈ እና ነገር ግን ጉዳዩን አድበስብሶ ነው የገለጸው ብሏል። በኢትዮጵያ ንግድ ባንክ የውስጥ አካውንት ውስጥ ተቀምጦ የነበረ ከ7 ቢሊዮን ብር በላይ መዘረፉ ተገለጸ በማ ዘገባው ባንካችን ከፍተኛ መጠን ያለው ገንዘብ እንደተዘረፈ ዘራፊዎቹም እንዳልተያዙና ባንካችንም ጉዳዩን አድበስብሶ እንዳለፈው የሚገልጽ የሀሰት ዜና ዘግቧል። በጉዳዩ ላይ አጭር መግለጫም ለማውጣት ተገደናል ያለው የኢትዮጵያ ንግድ ባንክ ቀደም ሲል በተጠቀሰው ሚዲያ ላይና ሌሎችም ይህንኑ ሚዲያ ያጣቀሱ ሚዲያዎች ከኢትዮጵያ ንግድ ባንክ ከፍተኛ መጠን ያለው ገንዘብ እንደተዘረፈ የሚገልጽ ዜና ቢዘግቡም፣ እውነታው ግን በሚዲያዎቹ ከተዘገበው በተቃራኒ ከባንካችን ምንም የተ ዘረፈ ገንዘብ አለመኖሩ ይልቁንም ከፍተኛ ገንዘብ ለመዝረፍ የተደረገ ሙከራ መሆኑን ለማሳወቅ እንወዳለን ሲል ገልጿል። ባንኩ ሙከራው በተደረገ በጥቂት ደቂቃዎች ውስጥ በጠንካራው የውስጥ ቁጥጥር ስርዓት አጠራጣሪ ግብይት መፈጸሙን ስለደረሰበት ምንም አይነት ገንዘብ ወጪ ሳይደረግ ሙከራው ወዲያውኑ እንዲከሽፍ እንዳደረገም ነው የሚገልጸው። ሙከራው በጥቂት ያልተገባ ጥቅም ለማግኘት ባሰቡ ተጠርጣሪዎች የተፈጸመ እንጂ የባንካችንን ሲስተም ተላልፎ የተፈጸመ ጥቃት አይደለምም ብሏል። ባንኩ ሙከራ የተደረገበትን ገንዘብ ባለው የቁጥጥር ስርዓት አማካኝነት ከጥቃት እንደተከላከለና ጉዳዩንም ለሚመለከተው የህግ አካል በማሳወቅ ተጠርጣሪዎቹ በፖሊስ ቁጥጥር ስር እንደዋሉ ምርመራ ስራውም ተጠናክሮ እየተከናወነ እንደሚገኝ የገለጸው በአጠቃላይ የኢትዮጵያ ንግድ ባንክ ባወጣው በዚህ መግለጫ እንደ ማንኛውም የፋይናንስ ተቋም በተለይም እንደ ግዙፍ የፋይናንስ ተቋምነቴ ያልተገባ ጥቅም ለማግኘት አስበው ለሚንቀሳቀሱ አካላት ኢላማ መሆኔ እሙን ነው ብሏል። ሆኖም ግን እንዲህ አይነቱን ህገወጥ ተግባርን ለመከላከል የሚያስችል ጠንካራ የቁጥጥር ስርዓትና የዘመነ ሲስተም ስላለኝ ይህ የሙከራ ድርጊት ከሽፏል ነው ያለውም የኢትዮጵያ ንግድ ባንክ። አክሎም በአሁኑ ወቅት ጉዳዩ በህግ አካላት ተይዞ ጥብቅ ክትትል እየተደረገበት እንደሚገኝና የምርመራ ሂደቱም ያልተጠናቀቀ መሆኑን አሳውቋል። በቀጣይ የህግ ሂደቱ ሲጠናቀቅ ዝርዝር መረጃዎችን አሳውቃለሁኝ ብሏል። ከህዝብ በዓላት ዝርዝር ውስጥ የተሰረዘው ግንቦት 20 በትግራይ ክልል እየተከበረ ነው። የደርግ መንግስት የወደቀበት ግንቦት 20 በትግራይ ክልልም ዛሬ ተከብሯል። ባለፈው ዓመት የኢትዮጵያ የህዝብ ተወካዮች ምክር ቤት አውጥቶት በነበረው የሃይማኖታዊና ህዝባዊ በዓላት አዋጅ መሰረት ግንቦት 20 ከህዝባዊ በዓላት ዝርዝር መሰረዙ ይታወሳል። ይህ በእንዲህ እንዳለ በዛሬው ዕለት ማለትም ግንቦት 20ም በመቀለ የትግራይ ክልል ጊዜያዊ አስተዳደር ባለስልጣናትና የህወሀት መሪዎች በተገኙበት ነው የተከበረው። በዚሁ አከባበር ንግግር ያደረጉት የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደ፣ የደርግን መንግስት ለመጣል በተደረገ ትግል ትግሉን ለድል ያበቃችው የኢትዮጵያ ህዝቦች እንኳን ለ34ኛ ዓመት የደርግ ውድቀትና የኢትዮጵያ ህዝቦች ድል አደረሳችሁ ብለዋል። በትግራይ የተካሄደውን ጦርነት ተከትሎ የድንበር አካባቢዎችን የተቆጣጠሩት የኤርትራ ወታደሮች በአዲግራት ወደ ዛላ አንበሳ በሚወስደው መንገድ ላይ አስቀምጠውት የነበረን አንድ ኬላን ማንሳታቸውን የክልሉ ባለስልጣን ነገሩኝ ሲል ቢቢሲ ዘግቧል። ከሰሞኑም የኤርትራ ሰራዊት በትግራይ ክልል የተቆጣጠራቸውን አካባቢዎች ለቆ ስለመውጣቱ በተለያዩ የማህበራዊ ሚዲያ ገጾች ላይ ሲሰራጭ ቆይቷል። ሁለቱን ሀገራት የሚያገናኙ የክልሉ አካባቢዎች ክፍት ስለመሆናቸውም ሲነገር ነበረ። ቢቢሲ ያነጋገርኳቸው ያላቸው የድንበር አካባቢ ነዋሪዎችና ምንጮች ግን የኤርትራ ሰራዊት አሁንም አካባቢዎቹን ለቆ አልወጣም ሲሉ ገልጸዋል። በዛላምበሳ፣ በራማ፣ በሽራሮና በባድማ አካባቢዎች የተያዙ ቦታዎች አሁንም በኤርትራ ሰራዊት ቁጥጥር ስር እንደሚገኙ ተናግረዋል። ነገር ግን በዛላምበሳ መስመር የሚገኝ አንድ የኤርትራ ሰራዊት ኬላ ግንቦት 10 ቀን 2017 ዓ ም መነሳቱን ስማቸው እንዳይጠቀስ የጠየቁ አንድ የክልሉ ባለስልጣን ነገሩኝ ይላል ዘገባው። ምንጩ እንደሚናገሩት ኬላው የተቀመጠው ከትግራይ ጦርነት በኋላ ነበረ። ከአዲግራት ወደ ለአንበሳ በሚወስደው መንገድ ላይ በነበረው ኬላ ምክንያት በዚህ መስመር የሚያልፉ ሰዎችና ተሽከርካሪዎች በኤርትራ ሰራዊት ፍተሻ ይደረግባቸው እንደነበርም ገልጸዋል። ከአዲግራት ወደ ዛላአንበሳ በሚወስደው መንገድ ላይ የነበረና በኤርትራ ሰራዊት የቆመ አንድ ኬላ ለጊዜው ምክንያቱ ባልታወቀ ሁኔታ እንዲነሳ ሆኗል ብለዋል። በሚያልፉ ሰዎችና ተሽከርካሪዎች ላይ ይደረግ የነበረው ፍተሻም መቆሙን እንደሚያውቁ አክለዋል። ይሁን እንጂ አሁንም በተለያዩ የትግራይ ክልል የድንበር አካባቢዎች የኤርትራ ሰራዊት እንደሚገኝ ነው ባለስልጣኑ ያረጋገጡ ይገለጹት ለምሳሌ በዛላምበሳ አዲ አቂ ሰፈር ዝባን ሁጽ አካባቢ፣ አዲስ አለም አካባቢ በከፊል አዲ አስርተና የኢሮብ አካባቢ ዳርቻዎች የኤርትራ ሰራዊት ይገኛል ብለዋል። ከዛላምበሳ በ20 ኪሎ ሜትር ርቃ በምትገኘው ፋጺ ከተማ ከ2016 ዓ ም ጀምሮ የኢትዮጵያ ፌዴራል መንግስት ጉምሩክ ባለስልጣን አሁንም የኮንትሮባንድ እንቅስቃሴን እንደሚቆጣጠር አብራርተዋል። ከዛላም በሳ 20 ኪሎ ሜትር ርቀት ላይ ፋጺ ላይ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን የፈተሻ ጣቢያ ስለነበር ከነበረ በድንበር ላይ መደበኛ የንግድ ልውውጥ ማድረግ አይቻልም ብለዋል። ዘገባው ያነጋገራቸው የሽራሮ ና የራማ ድንበር አካባቢ ነዋሪዎችም በተመሳሳይ የኤርትራ ሰራዊት ለቆ አለመውጣቱን ገልጸዋል። አንድ የሽራሮ አካባቢ ነዋሪ በወረዳው ስር የሚገኙት አዲ ጸጸር፣ ብችላማ፣ ሰንበል፣ ባድመ፣ ሀዲሽ አዲ ደንቦ፣ ጉዳሙ ና ደንቦ ሞንጌል የተባሉ አካባቢዎች በኤርትራ ሰራዊት ስር እንደሚገኙ ገልጸዋል። እነዚህ አካባቢዎች ከጦርነቱ በፊት የኢትዮጵያ መከላከያ ሰራዊት የነበረባቸው ሊያስተናግዳቸው እንደነበሩም ተናግረዋል። ነዋሪው በማህበራዊ ሚዲያ የሚሰራጨው ነገር ውሸት ነው፣ ሁሉም ነገር እስካሁን ባለበት ነው ያለው። ምንም አይነት የፌዴራል ኃይል የለም፣ የትግራይ ጸጥታ ኃይል የለም፣ የኤርትራ ሰራዊት ብቻ ነው በአካባቢው ያለው ብለዋል። ዶላር በ10 ወራት ውስጥ 128 በመቶ ገደማ ጭማሪ አሳይቷል። ባለፈው አመት ሐምሌ ወር ላይ ገበያ መር የውጭ ምንዛሬ ማሻሻያ ከተደረገ በኋላ የዶላር ምንዛሪ 128 በመቶ ጭማሪ አሳይቷል። የኢትዮጵያ ንግድ ባንክ በአሜሪካ የዶላር ምንዛሬ ላይ በአንድ ሳምንት የ7 ብር ጭማሪ አድርጎ 131 ብር ደርሷል። የኢትዮጵያ መንግሥት ሐምሌ 21 2016 ዓ ም አዲስ የውጭ ምንዛሬ አስተዳደር ስርዓት ያስተዋወቀ ሲሆን ያ ተግባራዊ ከመሆኑ በፊት ሐምሌ 19 ቀን 2016 2016 ዓ ም አንድ የአሜሪካን ዶላር የመግዣ ዋጋ 57 ብር ከ48 ሳንቲም ነበረ። ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት አይ ኤም ኤፍና ከዓለም ባንክ 10.7 ቢሊዮን ዶላር ብድር ለማግኘት በተደረገው ስምምነት በገበያ ላይ የተመሠረተ የውጭ ምንዛሪ ተመንን ተግባራዊ በማድረግ ብሯን ማዳከሟ ይታወሳል። ለአስርተ ዓመታት መንግስት በሚወስነው የውጭ ምንዛሪ የግብይት ስርዓትን ይመራ የነበረው አሰራርን በመቀየር በገበያ ፍላጎት የሚመራ እንዲሆን ውሳኔ ተላልፏል። ተግባራዊ በተደረገ በአንድ ሳምንት ብቻም የብር የመግዛት አቅም በ57 በመቶ መዳከሙ ይታወሳል። ጭማሪውን ተከትሎ ታዲያ ነዋሪዎችና ቸርቻሪዎች የሸቀጦችና የግብአቶች ዋጋ ላይ ከፍተኛ ጭማሪ መታየቱን ገልጸዋል። አዲሱን ማሻሻያ ገቢራዊ ከመሆኑ በፊት አንድ የአሜሪካን ዶላር ግብይት 57 ብር ከ48 ሳንቲም የነበረ ሲሆን ረቡዕ ግንቦት ሃያ ቀን 2017 ዓ.ም ዛሬ ማለት ነው አንድ የአሜሪካን ዶላር 131 ብር የመግዣ ተመኖት ትውለታል። የኢትዮጵያ ንግድ ባንክ ለበርካታ ወራት አንድን የአሜሪካን ዶላር መቶ 24 ብር ሲገዛና ሁለት ብር ጨምሮ ደግሞ ሲሸጥ ከርሟል። ሆኖም ካለፉት ሳምንት አጋማሽ በኋላ አራት ብር ጨምሮ 128 ብር ሲገዛ ቆይቶ ነበር። ባንኩ በአንድ ሳምንት የሰባት ብር ጭማሪ በማድረግ አሁን አንድን የአሜሪካን ዶላር 131 ብር ገዝቶ 133 ብር እንደሚሸጥ አስታውቋል። የአዲስ ኢንሳይደር ተከታታዮች፣ ለዛሬ ያዘጋጀንላችሁ መረጃዎች ያደምጣችሁትን ይመስል ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ መረጃዎች እስክንገናኝ ቸርቆዩን